ማይ ጋድ የአማርዬ የአኗርዬ እናት ይላችኋል። ለማንኛውም ዛሬ የመጣሁበት ምክንያት ማለት ነው። ኧረ ተው፣ ኧረ ተው፣ ኧረ ተው ግን፣ ኧረ ተው አታቃጥሎ የተው እኔ እንደው ወላሂ እንዲህ እኔ የጠቅሰመሽን መገልፈጥ ነው እንጂ ሥራው ማለት ነው። እናንተ ግን ጤነኛ ናችሁ ነው እንዴት? ቆይ እኛ ለሀበሻ ተተናግራችሁ ሀይ በቃም ጭራሽ ለአረብ እኔ ወደዋለሁ፣ ጥሏችሁ የሄደውንም ሰው ለአረብ ትናገራላችሁ።

ሊ ናር ጀነም አሻን ሀቢብች እና እንዲሰማችሁት ምን አደርጊበት? አለቻት እንዲሰማችሁት፣ ጠፍሯንና ፀጉሯን የእናቱን ፀጉርና የእናቱን ጠፍር ለንትን ስጭና ሲህር አድርጊበት እያለቻት አትገረሙ። ከዛ በኋላ ይወድሻለ አለቻት። ምርጥ ምክር ለኢትዮጵያዊ፣ ግን ጥሏት ለሄደው ወንድ ማለት ነው አረታው ተዉ፣ ግን ተዉ። እንዲያው ሀልባ ቤት ከመጃጃል የበለጠ ማን ቤት እየሄዳችሁ ጥሎኝ ሄዶ ጥሎኝ ብሎ ከምትሉ ለምን የራሳችሁ የሚወዳችሁ። እሱን ያራቀላችሁ ለምክንያት ነው። እሱን ያራቀላችሁ ለእናንተ ስለማይጠቅምና ስለማይረባችሁ ነው ጋይስ። ስለዚህ ጥሏችሁ ለሄደ ሰው ደስተኛ ነው።

አድርጉ የሚያኖርሽ ካሜራ ቢ ካሜራ ቢ ይመጣል። ስለዚህ ስቶፕ ስቶፕ ስቶፕ፣ ኦክሳይድ ስቶፕ ኦክሳይድ ኔክስት ታይም ካሜራ ንግስት አድርጎ የሚያኖርሽ ሰው ማለት ነው። ስለዚህ ብዙም ለወንድ ይሄን ያክል ቦታ አትስጡት ለማለት ነው። እንደው ሌላው ይቀር እኔ እኮ ነገር አለው በማይመለከተኝ አረበኛው ውስጥ ሰህል የናንታት ኦሮሞ ውስጥ ሰል የሚያት ቻይና ውስጥ ሰህል የሚያንታ ትግሬ ውስጥ ሰል ቋንቋውን አታውቁትም። ግን ለምንድን ነው እናንተ ቋንቋውን ሳታውቁት ቢያንስ ቋንቋና የእናንተን ቋንቋ የሚያወራ ሰው ጋ ብትጽፉ ምን ችግር አለው? የሚረዳችሁ እንኳ ማለት ነው። እነዚህ መሳለቂያ ነው የሚያደርጓቸው። ህንድ ውስጥ አላችሁ፣ ፓኪስታን ውስጥ አላችሁ፣ ባንግላ ውስጥ አላችሁ ተለያየ ቦታ ቋንቋቸውን እኳ ያውቆም የማይረዳችሁ ቤት ነው የምትስቡት። አንቺ እንኳ በአረበኛ ነው መሽ አረበኛ ናት ሴት ቤቱ በአረበኛ ነው የጻፍሽው፣ አንብባልሻለሁ። አና ሀቡ ህዋ ማይሀብኒ እሺ፣ ሰዌ ሳዕዱኒ እያለች ነው በአረበኛ ማለት ነው። አረበኛ ውስጥ ተረዳችሽ? ሁሉም ኮሜንት ቤት የምትሯሯጡ ሴቶች ምን ጥቅም እናገኛለን ብላችሁ ነው? እና ደግሞ ስለ ጉዳታችሁ አታውሩ። ስለ ተበደላችሁን ነገር አታውሩ። የሄደን መልካም መንገድ፣ የመጣን ወልካም ብላችሁ ተቀበሉ። ሁለቴ ነው የምነግራችሁ። ለሄደ ሰው ማለቀቀስ ምናምን ግን አስፈላጊ ነው አስፈላጊ ነው። ያንቺን ገመና ወጥቶ ስለ አወራሽ የሚመለስ ይመስልሻን? ያሰው ኧረ ተዉ፣ ኧረ ተዉ። እንደው እኮ አሁንማ በቆን ላይ መዳዳር ከመጣው ልጅ ኮም ሁሉም ነገር ተበላሽ ተበላሽ ሁሉም ነገር እንዳል ወይ ሀቢባ፣ ወይ ሀቢባ፣ ያመጣሽው ጉድ ከአውሮፓ ከጀርመን አውስትራሊያ ከማን እያመጣ ሲሄዱ፣ ገደረችው፣ ገደረችው፣ ገደረችው አጀናጀነችው ነው ብላቸው አልገደረቻቸውም ገና ግን አጀናጀናቸው። ይሄ የሚገርመኝ ግን ድንቅ የሚለኝ ማለት ነው እነሱ ስሽ ዝተዋወቁ፣ በውስጥ አውሩ፣ በውስጥ ጨርሱ፣ ፎሎ ተደራረቡ ትላቸዋለች። የቤተሰብ ጉዳይ ሳ ቤተሰብን በቃ ማወቅ የለበትም የቤተሰብ ፍቃድ ያስፈልግም። አጀብ! አይ ቀን ምን ታሳየን? ሆን ከዚህ ይባላል አቤቴ ያንተ ስራ እንዴው ከዚህ በላይ ምን ያሳየን ነው? ሆነና ነገራችን ላይ እቤት በሚዲያ ትዳር በሚዲያኛ በሚዲያ ስንመጣ ጉር ጉር ጉር ጉር ሚዲያ ላይ ወጡ ተብለን ነበር። ለጨዋታ ሳቅና ጨዋታ እየመጣን እንደዚህ እኔ በነገራችን ላይ እንደዚህ ቁም ነገር ሰራበታለሁ ብዬ አልተሰኩኝም፣ ላኪን ግን ራሴን እንጆይ ለማድረግ ነው የገባሁት ወደዚህ ስመጣ። ላኪን ግን እኔ ስለወጣሁ ብዙ ሰው እንደዚህ እንደዛ ረ ወይ ወይ ወጣችሁ ወጣች ወጣች ወጣች ወጣች ወጣሁ ብዬን ነው ያው ታውቃላችሁ፣ እኔ ባመንኩበት ነገር ሰው ወደኋላ አይለኝም። ስንኖር ስንኖር ስን ኖር ያው ዝግ ደረስና አልሐምዱሊላህ ማለት ነው። ዲፍን ሰባት አመትን አስቆጠርኩበት። ሶ ምን እላችሁ ፈልጌ ነው የቤተሰብ ፈቃድ አያስፈልግም ወይ? እንደዚህ አይነት ውሳኔ ላይ ስትወስኑ የቤተሰብ ፈቃድ አያስፈልግም ወይ? ይሄ ታሪካችሁ ግን በነገራችን ላይ ኋላ ኋላ መጨረሻ ላይ ፐርሰናል ህይወታችሁ ላይ ችግር እንደሚያመጣባችሁ ወቁ። ፐርሰናል ላይ ማለት ነው ፐርሰናል ማለት እንደው እውቀት ቀጣይ ህይወታችሁ ላይ እንደማለት ነው። ኦኬ እውነተኛ ህይወታችሁ ላይ ለማለት ፈልጌ ነው። ያው እኔ ከነ ትርጉሙ ነው ታቁኛላችሁ። እንጆ የማረጋችሁ ከነ ትርጉሙ ከነ ዘር ማንዝር አንዲች እንዲያመጣባት እንዴት ነው የምነግራችሁ ማለት ነው። እና ለማንኛውም ሰላማችሁ ብዝዝት ይበልልኝ። ለማንኛውም እንግዲህ ባካችሁ ሴቶች ለህዲው ሰላም ሁን በሉት ለመጣው ደግሞ ወልካም በሉት። በቃ እኔ ወደዋለው እርሱ አይወደኝም። አቤት፣ ለነገሩ መፍትሄውን ነገረችሽ እኮ እሱ ካልወደደሽ የምታደርጊውን ነገር። ጥሏችሁ ለሚሄድ ባሎቻችሁ ወይም ፍቅረኛሞቻችሁ፣ ጥሏችሁ ለሚሄዱ ለምታለቅሱ ፍጹም ፍቱን መፍትሄ ይዘን መተናል። እንዲሁም ደግሞ ከዓረብ የተጸና የተንቆረቆረ